ዛሬ ደግሞ በጣም ቀለል ያለች እና ቆንጆ የምንድን ነው የሚባለው? የተፈጨ ስጋ ነው ምሰራው ማለት ነው። የተፈጨ ስጋ ምንቸት አብሽ፣ ምንቸት አብሽ፣ ቆንጆ ምንቸት አብሽ ነው ምሰራው ማለት ነው። ስለዚህ በጣም ነው የሚጣፍጠው። እኔ በነገራችን ላይ የመጀመሪያ ጊዜ አይደለም። በጣም ነው የሚጣፍጠው፣ ሞክሩት ትወዱታላችሁ በጣም ይጣፍጣል። ሽንኩርታችሁን በደንብ አድርጋችሁ ሽንኩርታችሁን በደንብ አድርጋችሁ ጥብስ አድርጋችሁ የተፈጨ ስጋ እንግዲህ በያው በሀገራችን ምንቸት አብሽ ይባላል። ምንቸት አብሽ ናም ይባላል ይመስለኛል። ባለሰሳት እና ቆንጆ አድርጌ በቀላሉ ቪዲዮን ቪዲዮ ሳላንዛዛባችሁ ሳላረዝምባችሁ እንደምታወስ ሽንኩርት ያንጠበስ አርጌ ጨርሼ ቲማቲም እንጨምሬበታለው፣ ማለት ነው። በነገራችን ላይ ቲማቲም ወጥ ያጣፍጣል፣ ሁላችን የምናውቃለን። ነጭ ሽንኩርትና ቲማቲም በጣም አስፈላጊ ነው ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቃናር ሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። አዲስ የሆናችሁ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ቤተሰብ የሆናችሁ ደግሞ ሼር አድርጉልኝ የምታበረታቱኝ እጅግ በጣም አመሰግናለሁ እንግዲህ እንደምታዩት ሽንኩርቴን አቁላልቼ ጨርሼ የተፈጨ ስጋዬን ጨምሬ ነጭ ሽንኩርቴን እየጨመርኩ ነው ማለት ነው እና ነጭ ሽንኩርት እንደነገርኳቸው በጣም አስፈላጊ ነው ምክንያቱም ነጭ ሽንኩርት ሲኖረው ነው ወጥ የሚጣፍጠው በነገራችን ላይ አንድ እህቴ ናት እንደዚህ ያስተማረች ማለት ነው ነጭ ሽንኩርት አንዴ እንግድነት እጀ ቤቷ ማለት ነው። በጣም ብዙ ነጭ ሽንኩርት ከትፋ እየዋት ና እንደ ይሄ ሁሉ ለምንድን ነው ስላት እንዴ ወጥ የሚያጣፍጥ እኮ ነጭ ሽንኩርት ነው አለች ማለት ነው። እና ያው ልብ ካለ ሙያ መማር ይቻላል ማለት ነው። እና ያው እንደምታዩት እንግዲህ ብዙም አልጨመርኩም። በርበሬ በርበሬ በነገራችን ላይ የለኝም። ደግሞ ከዚህ በላይ ብዙ መጨመር አልፈለግኩም። ምክንያቱም ብፈልግ መግዛት እችላለሁ ግን በርበሬ ያው ትንሽ ነው እንጂ እኔ አልፈልግም፣ ጨጓራዬን ስለሚረብሸኝ። እናንተ ደግሞ እንግዲህ እንደ ፍላጎታችሁ መስራት ትችላላችሁ ማለት ነው። በርበሬ እኔ አላበዛውም በምትፈልጉት ልክ በርበሬ በርበሬ ባይበዛ ጥሩ ነው። ያው ጨጓራ ያለብን ሰዎች በጣም ትንሽ ከባድ ስለሆነ ማለት ነው። እንደምታዩኝ እንግዲህ ስጋዬን ጥብስ አድርጌዋለሁ ማለት ነው። በነገራችን ላይ ወጥ ማለት ነው ማቁላላት በጣም አስፈላጊ ነው። ክልስ ክልስ አድርጋችሁ ብሰሩት አይጣፍጥም። ወጥ ግዴታ መቁላላት ስታቁላሉት፣ በደንብ አርጋችሁ መሆን አለበት ማለት ነው። እና በቀላሉ እንደዚች አርጌ ምንቸት አብሽ ሰርቻለው ማለት ነው። በነገራችን ላይ ይህ ምንቸት አብሽ አሁን እንደዚህ ሰርቼ ልጆቹ መብላት ይችላሉ። በርበሬ ባልጨምርበት ልጆቹ መብላት ይችላሉ ማለት ነው። ግን እኔ በርበሬ ጨምሬበታለሁ፣ አይበሉም። በርበሬ ካልጨመርኩበት ግን ባስታ አቀቅልላቸውና በባስታ አርጌ ይበላሉ። ግን እኔ በርበሬ ስለጨመርኩበት ለራሴው ነው ማለት ነው። እና ያው አበረታቱ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ። መልካም ሳምንት። አበረታቱኝ፣ ላይክ አድርጉልኝ፣ ሸር አድርጉልኛ። አይከፈልበትም፣ መልካምነት ለራስ ነው።